አንተ ምን አብረሀም እና ሩታ አቁሙ ይበቃል ስንል እናንተም ደግሞ መጣችሁና ጭራሽ አብርሽ ላይ ይሄ ነገር አይከብድም ሩታየ ጓደኛ ሊኖርሽ ይገባ ነበረ ግን በውስጥ ማድረግ ነበረብሽ እውነታችሁን ነው እንዴ እናንተም ማማሰል ጀመራችሁ እኛ እንደሆነ አሳረረ እንድፍጥ እናደርጋችኋለን አዳዳ ሰላም ሰላም ቤተሰብ እንዴት ዋላችሁ ደና ናችሁ ከእኔ ጋር ሁሉ ሰላም ነው። ለማንኛውም ማንኛውም ላይክ ሰብስክሪብ እያደረጋችሁ እውነት ነው የምላችሁ የወሬ ጥማት ያለባችሁ ማለት ነው። እኔ የምለው እኔ የምለው ቡዜና ኤልዱ ማለት ነው። ምን እየሆናችሁ ነው እንዴ? ለትልቅ ሰው ክብር አለን እኛ። ልናከብራችሁ ይገባል። እንድንነካችሁ አታደርጉን እንዴ? ልችና ምን ነው ሸዋ እኔ እኛ እነሱ አብርሃምና ሩታ እባካችሁ ከዚህ ነገር ራቁና በጥሩ ነገር ንው እንላለን። እናንተ በዚያ ሾልካችሁ መጣችና ሩታ ሩታ ጋር ደውለው አብርሽ ላይ ይሄንን መድረ ነገር ማድረግ ጥሩ ነው ጓደኛ ሊኖርሽ ይገባል ግን በውስጥ ብታደርጊው ምን ነው ባልጎትታ የመጣች መሰለች የታወቀ የምታውቁት ነገር ሀገር ያወቀው ፀሐይ የሞቀው ከእናንተ አልፎ እኮ እኛ የምናውቀው ነገር ነው እየተሰራ ያለው ምን ነው ድንቆሮ እኳ አይደለንም እስኪ በሌላ ነገር ስሩ አረ በህግ አምላክ በሌላ ነገር ስሩ እናንተ መጥፎ ነገር እንድናገር ታደርጉን እንዲህ ትልልቅ ሰዎች ናችሁ እናንተ ልጆች ናችሁ ሴቶች ናችሁ እንዴ እንደናንተ የእናንተ እኩያ እህት አለችኝ ገባችሁ አይደለ ስለዚህ እኔ እህቴ ላይ አፌን አልከፍትም እና ህቴ ላይ አፌን ስለማልከፍት እናንተም ላይ አፌን እንድከፍት አታስገድዱኝ ሌላኛውም ሰው አፉን ከፍትባችኋልና ውሸት በውሸት ጥሩ አይደለም እሺ አዎ የምሬ ነው ብላችሁ ማስታረቅ ከፈለጋችሁ ወይም ደግሞ በጥሩ ሁኔታ እንዲመጡ ከፈለጋችሁ በውስጥ መስመር እንደዚህ እንደዚህ አይነት ነገር አትስሩ በሌላ ነገር ስሩ በሏቸው እንጂ እናንተም ትደግሙታላችሁ እኛ ያመጣችሁ ሩታ ከሩታ ጋር የመጣው ለስራ ነው ለሌላ ነገር አይደለም እቺ ሴት ልጅ እርጉ ጉዝ ናት ስጀመር፣ እርጉዝም ባትሆን ሌላ ህይወት ለመጀመር ወንድ ጎትታ አታመጣበን። ምክንያቱም ጨዋ ልጅ ስለሆነች ብለን እየተከራከርን ገና ይባስ ብላችሁና ተደውላችሁ አብርሽ ላይ ለማድረግ አይከብድም፣ አይከብድም። አሁን ነገ እነዚህ በጨዋ ልም ትናሯሯ ትናሯ ምንድን ነው የሚባል እናንተ ይኖራሉ ለመኖሪያ በቃቸዋ ስምንድ እንደምትሆኑት ይሄ እኮ መናናቅ ያመጣል። የምሬን ነው የምላችሁ። ስቅድ ደግሞ አልተደማመጡም ይሆን፣ ታመስማት አልፈለገችም ይሆን አላቅም። ስልኩ ዘግተዋለች። ግን እኮ ያስጠላል፣ የምሬ ያስጠላል። አፌን እንድከፍት አታደርጎኝ እባካችሁ፣ አፌን እንድከፍት አታደርጎኝ። እና ዛሬ ራሱ ነው የቤት አብረሽ፣ ጀግናው አብረሽ፣ ጀግናው ዛሬ ደግሞ ቀሩ። እናንተ ቀሩ፣ ቀሩ። ዛሬ አራዳ ናታችሁ ተባላችሁ እንዴ? አናዳዳታችሁ ጆሮ ጆሮ ግንዳችሁ ስትባሉ መሰለኝ የቀራችሁ። ሌላ ማድቀሩም ነበረ፣ አዎ ይመስለኛል። ለዛ ነው። እና ወይም ደግሞ እየቀመማችሁ ይሆናል ሌላ ነገር አምጥታችሁ ዱብዳ ልጥሉብን። ያው እየቀመማችሁም ሊሆን ይችላል፣ አናቅም። ነገር ግን ዛሬ አብርሃም ጀግናው አብርሃም ጀግናው ሰብስክራይብ ስታደርጉ ነው እንደምትከታተሉኝ እናንተ ከዚህ በፊት አብርሃም ጀግና አብርሃም ጀግና የሚል አላየውም። ኤአር ኤአር የሚል ነበረ እና እናንተ ሰብስክራይብ ስታደርጉ ነው እንደምትከታደሩኝ። ሰብስክራይብ አድርጉኝ፣ እንደ ወርድ ከረሰ አድርጉኝ። የምሬ ነው ምላችሁ፣ እኔ ተሳድቤ አላቅም። የሚሳደጉትን ቤት ሄዳችሁ ሰብስክራይብ ታደርጋላችሁ እና ኤልዱና ማነት ኤልዱና ቡዜ ተሳስታችኋል። የምሬ ነው ምላችሁ፣ እናንተስ እኔ ሴት ሆኜ ማለት ነው ጋይስ። የምሬ ነው ምላችሁ የወንድሜን ሚስት እንደዚ አይነት ስራ እየሰሩ ከዚ በኋላ እኔ እንኳን ልሸቅልባት ይቅርና እንኳን ደውዬ እንደዚ አይነት እንደዚህ ልላት ይቅርና ማለት ማለት ነው በግል ሄጄ ጸጉርዋን ይዤ ነጫት ነበረ። በቃ ቁሚ፣ ምክንያቱም እህቴ ናት ያቺ ሴት። ሚዲያ ላይ ስሟ እንድጠፋ አልፈልግም። ሚዲያ ላይ የትኝ እንኳን ሚዲያ ላይ ከጎረቤት ራሱ ስሟ ያለ ግባብ እንዲነሳ አልፈልግም። የትኛውም ሴት የትኛውም ህዝብ አፉን እንዲገፍትበት አልፈልግም። ስለዚህ ጠቅልዬ ይዛታለሁ እንጂ ማለት ነው እንኳን ደውዬ እንደዚህ አብርሽ ላይ ወንድሜ ላይ እንደዚህ ለምታደርጊያለሽ ሌላ ወንድ ለምታበጫለሽ እንዴ! ወስጣችሁ እያወቀ እንደዚህ ብላችሁ ጥያቄ ለምን ታቀርባላችሁ? ህዝብ ዘንድ እኛ ተናገርን። የሰማ ይስማ ያልሰማ ይስማ። እኛ የሚመለከተንም ስራ መሆኑን ማለት ነው። ከሩታ ጋር የመጣው ያው ጠፍቶ ቀረ እኮ ጠፍቶ ቀረ ሄደ። ሁለት ጊዜ ከእሷ ጋር አንድ ጊዜ ሰራ። እሷ ያለችው ቤት ናት። እቤት ሄደን ነበረ። እቤት የለሽም። ቱ ወዮ ወዮ ወዮ ወዮ ወዮ ወዮ ወዮ ወዮ ወዮ ወዮ ወዮ ወዮ አቤት ማስመሰል አቤት እኔ እኮ ማስመሰል ብችልበት የት በደረስኩኝ እኔ ግዴታ ማስመሰል አለብኝ ሰብስክራይብ እንድደረግ እኔ ግዴታ መዋሸት አለብኝ ግዴታ መጃጃል አለብኝ ግዴታ ቤተሰቦችን እንዲዋሹ ማድረግ አለብኝ ማለት ነው አስባችሁታል እንዲህ አላስዋሽም ቤተሰቤም አላስዋሽም ራሴም አልዋሽም ራሴም አልሸጥም ራሴ ክብሬም ዝቅ አላደርግም የምሬን ነው የምላችሁና አላደርግላችሁም ። ከፈለጋችሁ ታደርጉኛላችሁ ካልፈለጋችሁ ተሸክሞ ተሸክማችሁት ዙሩ። ሰብስክራይባችሁ በቃ ይሄ ነው እና እኔ ብለወጥ ለእናንተ ጥቅም ነው። ለእናንተ የሚጠቅማችሁ ይጠቅማችሁ የሆነ ጊዜ ይገባችሁ አይደለ? ስለዚህ እንደዛ ነበረ፣ ግን አላሽቃብጥም እኔ እንደዚህ አላደርግም ማለት ነው እና ለማንኛውም እኛ ሰሞኑ ራሱ ጋሽዬ ሳያውቅ ሳት ነግሮት አምጥታችሁ ከታችሁት ይሁን ነግራችሁ ይሁን የምናውቀው ነገር የለም። ለዛን ዝም ብለናል እንዲሰደብ ስለማንፈልግ። አሁን ደግሞ እነዚህ መጡና ጭራሽ ብርሽ ገ እኔ ከሁሉም አናደደኝ እሱ ነው ለምንድን ነው ውሸት የምዋሾት የፈጣሪ ያለ የፈጣሪ ያለ እናንተ ልጅ አላችሁ እኮ ሴት ልጅ አለሽ ቡዜ ሴት ልጅ አለሽ ወንድ ልጅ አለሽ ኤልዱ ሴት ልጅ ወልደሻል እሺ ልጆቻችሁ ምንድን ነው የሚሆኑት ነገ ቀን ምንድን ነው የምታስተምሯቸው ልጆቻችሁ አንድ ቀን በውሸት ሁለት አመት ሙሉ በውሸት ሰው አይጸዳም እንዴ እንዴ በቃ ተዋቸው ይስሩ ብላችኋል እናንተ ውድ ቤተሰብ አንዳንዶቻችሁ ብላችኋል ይስሩ በቃ ተዋቸው አይሰሙም እንዴ

አናደድሽን እኮ ሁሉም መረረው እኮ ጋይስ እንደ ሁሉም መረረው እንደ አንቺ ራሱ መረረሽ ወይ ሰለቸሽ ወይ ምን ነው ይህንን አከዛድ ራሱ በሰራሁት ቪዲዮ ምን ነው አንቺ ራሱ መሮሽ ነው ወይ ሰለቸሽ ወይ አሉኝ እኮ በውስጥ መስመር መጡና እንደ እና ላይ ሰለቸኝ ነው እንደ እናንተ አልቅሱ እኔ ደግሞ ሰለቸኝ የምሬን ነው ማለት ሰለች ስልችት ነው ያለኝ እንደ አንድ ቀን አንድ ቀን አንኳር ነገር አናገኝም እንዴ አንድ ቀን ደህና ነገር አናይም እንደ ባይናችን ምን ነው እኛ ተረግመናል እንደ በግሬስ ፋሚሊ ደህና ነገር አትዩ ሁሌ የጥል ቪዲዮ እዩ፣ ሁሌ የውሸት ታሪክ ስሙ ተብለናል። እንደፈርሞብናል አልተፈረመብንም። እና ኤልዱና ማናት ቡዜ ተሳስታችኋል። እሺ እንደዚ አይደረግም። የምር አይባልምም ሲጀመር ማለት ነው። እና እናንተ ደግሞ ከእነሱ ጋር ተቀላቅላችሁ ሌላ ሌላ ነገር ታረቁ፣ በቃ እንደዚ ያደርጉ ከዚህ በኋላ ጥፋት አያጠፋም፣ በቃ እንደዛ እያላችሁ ወይም ደግሞ ሩታን እርጉዝም ከመሆኑ አንጻር ነይና ዝናናሽ እዚህ ጋር ሄደን ብላችሁ ቪዲዮ ቀስ አድርጋችሁ መቅረጽ ትችላላችሁ። እዛው ቪዲዮ እየቀረጻችሁ ሩታዬ፣ እንደዚህ እንደዛ፣ በቃ ራሳችሁ ሪላክስ እያደረጋችሁ እያዝናናችኋት መቅረጽ ትችላላችሁ። እንደዚህ ማድረግ እያለ ምን ነው ሸዋ ዙርያ ጥምጥም ተመጥቶ አብርሽ ላይ አይከብድም። እሺ ሩታ፣ ማን ነው ሚያግዝልሽ ላንቺ? እንጂ ደግሞ ሩታ ላይ አይከብድም። ማን ነው ሚሄድልሽ? የኔናት እናንተ አንድ ቤት ኖሮ እየኖራችሁ አሁን ስትሄዱ የሉም። ሩታም የለች፣ አብረሀምም የለም። ሩታ የት ሄደች? እማቤት ሄደች፣ ልጁ ጋር ሄደች ልትሉ ነው። አዝማሚያችሁ እንደዛ ነበር። ግን እኮ ያሳፍራል። የምሬ ነው የምላቸው። እኔ ምን አገባኝ? እናንተ ያላፈራችሁበት እኔ አላፍርም። በነገራችን ላይ ግን የምር ያሳፍራል፣ ያስጠላል። እንደዚህ አይነት ነገር ይደብራል። እና ቤተሰብ የሆነ ነገር ልል ነበረ። የሆነ መረጃ ደርሶኛል ማለት ነው። እና ልናገር ነበረ። እውነት ለመናገር አንደኛ ረሳሁት፣ መጨረሻ ላይ ስደርስ አስታወስኩት። ሁለተኛ ደግሞ የሚከብድ ነገርም ስለሆነ እዚህ ጋር አላወራም። ብቻ እኔ አላቅም እላችኋለሁ። ቤተሰብ እንትና ፍቅር ማለት ነው፣ ፍቅር ምሬ ነው የምላቸው ሙስሊሞች ደግሞ በደዋቸው ክርስቲያኖች ደግሞ በጸሎታቸው አግዟት ማለት ነው። እና ሌላ ምንም ሌላቸው ደግሞ ናት ለመናገር እኔ አንዳንዴ አባት የሌለውና እናት የሌለው ሰው ያሳዝናችኋል አይደል? ድንገት አንዳንድ ነገር ሲመጣበት ረብሻ ብቻ ባልሆነ ነገር አንዳንዴ ሰው ሰው አትርዱ የምሬ ነው የምላቸው ሰው አትርዱ። የፈለገ ነገር ቢሆንና እኔ እናት የሌለው ሰውና የአባት የሌለው ሰው ያሳዝንኛል። ሰላሙን ሁሌኝ ለማንኛውም